ይሆን የዶክትሪንሹ አስተምሮቱ ለምሳሌ በፕሮቴስታንት እምነት ውስጥ ካለ እዚህ ዚህ ቤተ እምነት ነኝ ባይብል እንዲህ ስለሚለው መጠየቅ ትላቸዋለህ። ከባይብል አገንስት ያደረገውን ከባይብል ታስረዳቸዋለ። ለምሳሌ ከኔ ጋር ቢያወሩ እኛ ባይብል ብቻ ወይም መጽሐፍ ቅዱስ ብቻ የምንለው አለው መጽሐፍ ቅዱስ ላይ ወይም አምስቱ ቅኖች ላይ አለበት ሰው የራሳችንን ቶፒክ እንሰጣለን እና ምን እናደርግ መሰላችሁ እናንተ ወደ ህንተን እስክትመጡ ወደ አንደርስታንዲንግ እስክትመጡ ሌላ ሰዎችም ከውጭ የሚሰሙን ስላሉ እኔ ብዙ ጊዜ ላይ ላይ ሲሆን ሊቆድሞስ ወጣ መሰለኝ አለ ይበልጥ ትንሽ እኛ እዚህ ያለን አንድ አምስት ስድስት ነው። ከኋላ ግን ብዙ ቁም ነገር ሰጥቶ የሚሰማን ሰው ይኖራል፣ አይደለ አይመስላችሁም? ስለዚህ እዚ ጋ ያል የምናሳልፋት ታይም አይንስ መቶ ምናምን ሰው አለ፣ ሁለት ሶስት ሰው ትክክለኛ ነገር ቢያገኝ ቁም ነገር ቢያገኝ ትርፋማ ይሆናል የሚል እምነት ነው ያለኝ። እና አይ ነው እንለፈው ካላችሁ ደግሞ ሌላ ሀሳብ አለ። ሌላ ምናነሳው ቶፒካል እያነሳ እያወራን የነበርነው አለ። ለምሳሌ እኔ ስለ ነቢያቶቹ ጠይቆኝ እያወራው ነበር፣ ስለሆነ ጉዳይ እያነሱ እያወራን ነበር። እና እነዛ እነዛ ብናስተላልፍ ብንጠቃቀም፣ ሁለታችሁም ለመልካም ነው መቼስ። ስለዚህ ምድር አይደለም ምጠይቁት የምትጠይቁት፣ ለሰማዩ ጉዳይ ነው የምታወቁት። እዚህ ምድር ላይ የሚቀር ነገር የለም። ከትንሽ ዘመን ከትንሽ ጊዜ በኋላ አላፊዎች ነን። ግድ ያለን ለሚመጣው ዘመን ነው አይደል? ስብ ላርገን ነው። የትኛውም ሃይማኖት ያለን ችግር የለብንም፣ የትኛውም የሚለውጥ ችግር የለብንም። ግን ኢንፋክት ፊት ለፊት የሆነ ነገር እና የተረዳነውን የገባንን ኖረን ካለፍን ጊዜ ይቆጥባል፣ አቅም ይቆጥባል፣ ትርፋም አንሆንበታለን ብለን የምናምነውን ብናደርግ ጥሩ ነው ባይነኝ። ይቅርታ ከእናንተ በላይ አውቄ አይደለም። እና እሱም ካልመለሰ ሌላ ቶፒኮች ስላሉ እነዛ ላይ እያወራን ባለንበት ላይ ብናወራ እኔ ቤተ እምነት ፕሮቴስታንት ነው። ስለዚህ መጠየቅ የምትፈልጉት እኔ ይሹ ብትጠይቁኝ እንደ ቴሎጂያንስ ልመልስላችሁ እችላለሁ፣ ላወራችሁ እችላለሁኝ። እዚኛውም ላይ ደግሞ በእሱ ቦታ አስገብታችሁ አይ ስለመስቀሉ ነው ማውራት የምፈልገው ካላችሁ ደግሞ በዚህ ላይ እንደዚ አይነት ነገር ብናወራ ጥሩ ይሆናል ባይነኝ። አይ ወደ ነበረው ወደ መጀመሪያ እንመለስ ካላችሁ ደግሞ መጀመሪያ እያነሳው ያሉትን ሀሳብ አነሳላችሁና ሰምታችሁ፣ አይ ይሄ ነገር እንዲህ ነው እንዲህ ነው እንደ ምናምን ብለን ጥሩ ነገር ብናስቀምጥ ጥሩ ይመስለኛል እላለሁ። ሰዎች አሁን እክለ ለምሳሌ ዮናስ ዮናስ ነው መሰለኝ ዮኒ ማኛ ክርስቲያን ሆነ ይባላል። አሁን ቅድም ከፓስተር ሶፊ ጋር ስንገባ ሞጣ እና ፓስተር ሶፊ እያወሩ ስላሉት ነገር ሊያወራኝ ነው የገባት ስገባ። ቢግ ዲል አይደለም ባይ ዘ ወይ ምንም ከለመጣ ከለሄደ የሚባል አለም የለውም። በነገራችን ላይ ጌም የለውም። እንደዚህ ም ጌም እኔም ማን ምን ተረዳ ነው እንጂ ጉዳይ ማን የት መጥቶ ሄደ መጽሐፍ ቅዱስ አቤት ትኩረትም እንዳልሆነ እንግዲህ ለእናንተም ግልጽ ነው። ክርስቶስ ጋር ብዙ ሰው መጥቷል። መምጣት መሰንበት አይሆንም። ሰው በመጣበት ይወጣል። የምትመጡበት ምክንያት የመሰንበቻ ወይም የመሄጃ ምክንያታችሁ ትኩረታችን ምክንያታችን ላይ መሆን አለበት፣ ወይም ሪዝናችን ላይ መሆን አለበት ልክለኛ ነለ ወዳጆቼ። ስለዚህ አሁንም ስናውራ ሪዝናችን ላይ እናደርግላለሁኝ። ከፈቀዳችሁልኝ ሀሳብ ሰጣችሁና ሌላ ሀሳብ ላይ እናውራለን። ባወራውበት እኔ እንዳልጠቀልበው በጣም ይቅርታ። ሁለታችሁንም ሰምተናቸዋል፣ እኔም እነሱም እና ወንድሜ ከፈቀድክ ንገራቸው እንትን እንትን ቤተ እምነት ነኝ በላቸው። አይ ሌላ ቶፒክ እናውራ እናውራሲሶ እንዴት መሳለ ምንም ቢግ እዚህ ቤት ላይ እኔ ላውራቸው የሀላፍትነት ሶስት ስጠትን ስል የት ቤት እምነት ምንን ወክ እንደሆነ የታወቅ ንግግሬ ይገልጠኛል። ልክ ጴጥሮስን ንግግሬ ይገልጠሃል ከማን ወገን እንደሆን ትታወቃለ እንዳሉት ጥያቄዎች ራሱ አቅጣጫ ይስሉ። አንድ ነገር ኮንቨርት ማድረግ የፈለጉት ነገር አለ። አይዲያ ሺፍት ለማድረግ የፈለጉበት ነገር አለ። ከመጀመሪያውም የተናገርኩት ነገር አለ። ለሶፊም የቤት ስራ መስጠት ፈልጋለሁ። ትላንት ቀን ላይ ገብቼ ትንሽ ኔትወርክ ነው የረበሸኝ እና ፈለገን አግኝቸው ትንሽ ካለበት የቴቤት ኮርቻ ላይ ማውረድ ፈልጋለሁ። ከአስተምሮ አንጻር ከወንገል አማኞች አንጻር ብዙ ምሳሳታቸው እና በድፍረት መሄድባቸው አቅጣጫዎች አሉ

ተረጋጋ። ክፉ ቃል ስታነሳ ሆነ ቤተክርስቲያን ላይ እና የእኛ አስተማሪዎች ባለንበት ገስት ላይ ክፉ ነገር ማውራት አትችልም። እሺ፣ እኔ ነኝ ፍለፊት ያለሁት፣ እንግዲህ በቪዲዮ ያለሁት። እንደው ብዙ እንትን ካለ ጥሩ ስለማይሆን የሚያይም ሰውኛን ስለሚሄድ ነው። እግዜር ያክብራችሁ። ተረጋግቶ ማውራት የሚችሉ ሰዎችን ፈልጋለሁ ወንድሜ። ከኛ ጋር መወያየት መረዳዳት፣ ጥያቄን በአግባቡ መልስን መስጠት የሚችሉ አንዳንዴ መልስ መለስ ካ አላወቅንም ከእኔ የተሻለ ሰው ይመልስ ማለት በጣም አዋቂነት ነው። ከዛ ውጭ ሺፍት ለማድረግ መሞክር ጥሩ አይደለም። ሁለተኛ ጥያቄውን መመለስ ካልተቻለ ሌሎች ጥያቄዎች መግባት እንችላለን። ቤተ ምናጩን ሳይነግረን እኛ ማን ይሁን ምን ይሁን ሳናቅ፣ አሁን እኔ ከአንተ ጋር ሰውዬው፣ አይ ይቅርታ፣ አንዴ ልናገር። ሴዴቅያስ እኛ እንትና አትበል፣ አንድ ግለሰብነ እንደ ግለሰብነት አውራ ቡድን አትፍጠር። ንግግር ብዙ ጊዜ የሆነ ሳይዲ ይዛ አልጠባጫሪ አይነት ነገሮችን ይፈጥራል። እና በቃ አንተ አንድ ግለሰብነ ሴዴቅያስ? አንድ ግለሰብ ነ አንተም ሙሉ ኦርቶዶክስን ልትወክል አትችልም። እና እንደዚህ ነገሮችን አታድርግ። ግለሰቡ እያወራ ነው የሚያወራው ስለ አንድ ግለሰብ ነው። እያወራ ያለበት መንገድ ጤናማ ካልሆነ ቤቱ ይፍረድበት። አንተ ግን ወክለ ቤተክርስቲያን መንካት አትችልም ግለሰብ መንካት። እንደዚህ ነገር እኮ ጥሩ አይደለም። እንደዚህ የሞብ አይነት አስተሳሰብ ጤናማ ስላልሆነ አንተም አስተካክል። እኛም ስናወራ ለሆነ ያርነት ማውራ አንተም ስታወራ ያው ዚላችሁ ለማንኛውም፣ አሁን እኛ አትበላልሽ እና ደግመሽ ራስሽ እኛ ብለሽ ማውራት ጀመርሽ። ስጥ ችግር የለውም። እኛ እያልኩ አላወራም፣ እኔ እያልኩ አውራ። ግን ማንም ሰው ውይይት ሲያደርግ፣ መጀመሪያ የምንወያይበት ርዕስ ነው አይደለም። ሲቀጥል ደግሞ የሁለታችንም የምናምንበት እምነት ግድ ነው። ምክንያቱም ያለ እምነት የምንወያይ አንችልም። የዛን ሰው ኢንቴንሽን እምነቱ ምን እንደሆነ ካላወቅኩ ምን ብዬ ነው መከራከረው አንዱ ሙስሊም ሲሆን እኮ እሱ በእስልምናው ሳይድ ይሄንን ጥያቄዎች ያነሳል፣ ክርስትና ላይ ያለውን እኔም እዛ ላይ ያለኝ አነሳሉ። ከእሱ ጋር እንዴት ነው ሙቦ ያየው ነው ፖይንቱ ምን እንደሆነ ሳላቅ ገብተዋል። ማንም እኮ ሰው እኮ መጽሐፍ ቅዱስ ይዞ ይሄ ምን ማለት ነው፣ ይሄ ምንድን ነው እያለ ጥያቄ ይችላል። ግን አንድ ሰው ማስረዳት ምክንያቱም ያህ ምንድን ነው እምነቱ መጀመሪያ ምንድን ነው ሚያምነው የሚለው ነገር ሊሰመርበት ይገባል። እምነትህን የምትናገር ከሆነ ምክንያቱም የአንተን ቤተ እምነት እኛ ስናውቅ አንተ የምታምነው የምትከተለውን ስናውቅ የአንተን አስተምህሮቶች ያንተን ያህል እውቀት ባይኖረንም እናውቃለን። ስለዚህ እኛ ላይ ፋላሲ የሚያደርገውን ትምህርት ደግሞ እያነሳን እንጠይቃለን። አንተ ጠይቀናል፣ ከዛ እንወያያለን። ይሄ ነው ዋናው ፖይንት። እንድሚ እሺ፣ በደንብ ስማኝ። ቅድም ተናገር ያለው ክርስቲያን ነኝ። ክርስቲያን የሚያምነው ደግሞ በመጽሐፍ ቅዱስ ነው። የትኛውም ክርስቲያን የተባለ ማህበረሰብ አንድ መጽሐፍ ነው ያለው እንደ ቡዲዝም የራሱ መጽሐፍ የለውም። እንደ ሙስሊም ደግሞ የራሱ መጽሐፍ የለውም። እንደ ጆቫ ደግሞ በራሱ አቅጣጫ ያሳተመው ቃላትን ለውጠው ያሳተመው መጽሐፍ የለውም። ክርስቲያን ክርስቲያን የተባለ ማህበረሰብ መጽሐፍ ቅዱስ ነው ያለው። አንተም ደግሞ በኦርቶዶክስ ቤተ እምነት ውስጥ ኦርቶዶክስ ክርስቲያን ብላ በምታምንበት መንገድ መጽሐፍ ቅዱስን ይዛ በዛ ቤተ እምነት ውስጥ ያለ ሰው ነው። እኔም ክርስቲያን ነኝ ብዬ የማምን ሰው ነኝ። ሶ ሁለታችንም ጋም አንድ መጽሐፍ አለ ማለት ነው። ሶ ሊጠይቅ የሚችለው አንተም በምታምንበት እኔም በማምንበት መጽሐፍ። ሶ በዛ ግራውንድ ላይ ነው እየጠየኩ ያለው። ሶ ክርስቲያን ነኝ የሚለው መልስ ከበቂ በላይ ነው። ከዚህ በላይ በአንተ መልስ ሊሆን የሚችል ዲኖሚኔሽን እና የቤተ እምነት ጥላን ልትከተል አይገባም። ምክንያቱም የደውን ዲኖሚኔሽን እና የቤተ እምነት ጥላ አሰ ዶክትሪን የራሳቸው ሚስ የሚደረጉ ነገሮች ይኖሩ ይችላል። ክርስቲያን ነኝ የምል ማህበረሰብ ግን መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው ዳኛው። ሶ ያ ነው ፖይንታችን ሊሆን የሚችለው ማለት ነው ሶ መጽሐፍ ቅዱስ ላይ ቤዝ እንሆናለን። የትኛውም ዲኖሚኔሽን ወንጌል አማኝ ውስጥ ያለ ቤተ እምነትም ይሁን ቆይስ ማኝታ አስተምሮዎች ካሉት ውድቅ ነው ከክርስትና አንጻር ከሄድን ማለት ነው። አንድ ቤተ እምነት በወንገላማኞች ስለሆነ ብቻ ያለው ልምምድና አስተምሮ ከመጽሐፍ ቅዱስ ውጭ ከሆነ ልክ ሊሆን አይችልም። በኦርቶዶክስ ቤተ እምነት ውስጥ ያለ የትኛውም አስተምሮ ከመጽሐፍ ቅዱስ ውጭ ከሆነ ልክ ሊሆን አይችልም። የትኛውም ክርስቲያን ነኝ የምለውን ማህበረሰብ ሊድ ሊያደረግም ሊገዛም የሚችለው መጽሐፍ ቅዱስ ነው። በዝመንታችንን ባይብል አድርገን የሁሉ ዳኛ የትኛውም መጽሐፍቶች ደግሞ ከመጽሐፍ ቅዱስ ጋር ተቃራኒ ሆነው። ተረጋጋ፣ ሊጨርስ እኮ ነው እንዴ? ሁለት ደቂቃ የሚከታተላቸው ሰው ስላለ ተረጋጉና፣ አሩ ብዙ ሰው ለእኛም ጊዜ እየሰጣችሁን አይደለም እኮ። አዎ፣ የምታወሩትን ነገር አንደኛ፣ የምታወሩት ግልጽ ተደርጎ ማውራት ያለባችሁ። አርነት ማለት ምናወራቸውን አይነት ቶፒኮችን መጀመሪያ አስቀምጡና ከዛ በኋላ ብናወራ ጥሩ ነው ምንም ሳናወራ ሰው እየወረደእየወክርክር እኮ ያለውየመጨረሻ ክርክር እንደ ስሙ ኃይላችን ነው ቤዛችን ነው ብለሃል። ኃይላችሁና ቤዛችሁ የሚሆኑበትን መሰረት ስጠኝ፣ ከወጣ ተሸንፈሃል አለ። እሱንም ይቅርታ፣ እንደ እኔ ላውራ። ክርስቲያን ነኝ ስትል ፕሮቴስታንቱም፣ ካቶሊኩም፣ ኦርቶዶክሱም ሁሉም ራሱን ፕሮቴስታንት ነኝ ብሎ ይጠራል። ግን የእኛ አስተምህሮታችን ሁላችንም ይለያያል። እና እኔ እናንተ አረ ኦዲየንሶቹ ፍረዱ። እንደ ክርስቲያን ነው ያለኝ እኮ። ለመጀመሪያ ጊዜ ነው እንደዚህ አይነት ሀሳብ የሰማሁት። እና ለውይይት ብቁ አይደለህም፣ በቃ ከዚህ ንግግርህ ተረድቻለሁ። የኔ ያው ከዚህ በላይ ጉንጭ ማልፋት ነው። ክርስቲያንን እና በክርስቲያኑ ባይብልን አታውቅም። ሰደቂያስ ሐዋርያ ስራ ላይ አማኞች ማን ብለው ነው የተጠሩት? አርነት ነው እየረበሸ ያለው እዚ ጋ፣ አርነት ነው ከመጀመሪያ ጀምሮ እየረበሸ ያለው። ይቅርታ አይደለም። አይ በመጀመሪያ በስርዓት እየተወያዩ ነበረ እኮ እየተወያዩ ነበረ። የሚናገራቸው ነገሮች ደስ አይሉ በዛ ነው እንጂ በስርዓት ው ከቅድም ጀምሮን እየተከታተልኳቸው ነው። ቤተ እምነት ነሽ፣ ኦርቶዶክስ እየሰማችሁ ነው። የሁላችሁንም እየሰማው ነው። በእርጋታ ነው። ይቅርታ ቅድም ለተነሳንሽበት ሪስ ሶስቱም መልስ አልሰጡንም። አንቺ መልስ ተሰኝናለአንተ እንዲሰጡእንዲሰጡ እንዲሰጡክ እኮ ምንም ሀሳብ እያቀረብክላቸው አይደለም። ማለት ሊያወሩ ሲሉ በመሀላቸው ትገባለህ። ግን ማለት አስጸያፊ ነገር ነው እየተናገርክ ያለከው እዚህ ጋር በለጠፍከው ምናምን አይባልም። አርነት ጥያቄውን እንደገና ያነሳለሽ እና በተረጋጋ መንፈስ መልሽለት። እንዲህ በተረጋጋ መንፈስ አውሩ። ሌሎችም ሁሉም እየመለሱ ኒቆዲሞስም፣ ሁለቱም ወንድሞቻችን እየመለሱ ለጥቅት ሲጀመር እንደገና ሊገመመለስ አሁን አርነት የምትጠይቃትን ነገር መጀመሪያው አካሄድ ጠይቃት። ምትመልሹ ነገር ሲጀመርም የሰው ስም ማንሳት የለብህም እዚህ ጋር። ስለማንም አይመለከትም። ትላንትና ተወያየ ክሱ የራስ ነው። ትላንት የተወያየ ከሆነ ዛሬ ማንሳቱ ምን ይሉ? እኛ በለጠፋችሁት አይባልም። ምንድን ነው? በለጠፍከው ፎቶ የሴት ፎቶ ለጥፈ ያልከው ራሱ ይሄ ራሱ የሚያስጠይቅ ነው። እንዴት የሴት የሴት ፎቶ ለጠፍክ? ትላለህ። ጥያቄ ትመልሻለሽ። እኔ በስርዓት በትዕግስት እየሰማውክ ነበረ። እኔ በስርዓት እየሰማዎች፣ ሁለታችሁም በማለት ሲሶ ሊያስታርቃችሁ ነበረ ሲሶ ገብቶ በመሀል ገብቶ እየተናገረ እያለ እሱንም ሊያዳም በቃ ለተጠየቀው ጥያቄ አንተ ራሱ ምንም መልስ እየሰጠ ካለ አይደለም። አንተ ራሱ ብዙ ብዙም አንብብ ይጠበቅባሃል እንደ ማትመልሽ ከሆነ ወታለሽ መሰለ። አርነት እስቲ እንደገና በተረጋጋ ንፈስ አንተ አይደለህም። እኔ እንደማየው ልጆችን ትንሽ እየተቆጡ ነበር። ለዛ ነው ግን፣ በተረጋጋ መንፈስ ጥራቸው አሉ። አሁን የሚከታተሉ ለዛ እንደገና ማውራት ይቻላል ላይ እንግዲህ እኔ አንድ ነገር ልበልና ምናልባት አንዳንድ ጥያቄዎች እየተነሱ ነበር በመሃል እንግዲህ መጽሐፍ ቅዱሳዊ የሆኑ ጥያቄዎች ሲነሱ እምነት ማን ነው አንተ ምንድነ ከየት እምነት የመጣነ እና የሚባሉ ጥያቄዎች ይነሳሉ ከዛ በኋላ ካታጎራይዝ ለማድረግ ነው ይሄ ፕሮቴስታንት ነው ይሄኛው እንደዚህ ነው ያኛው እንደዚህ ነው እየተባለ ካታጎራይዝ አድርጎ የሆነ ጎራ ይዞ ምንድነው? የቲፎዞ የእግር ኳስ አይነት ነገር ለማስመሰል ነው የሚመስለው፣ እና ይሄ ነገር ጤናማ አይመስለኝም። ከተነጋገርን ከተወያየን መጽሐፍ ቅዱሳዊ ቃል ላይ ነው ውይይታችን ቃሉ ይግዛም። ከዛ ውጪ እሺ አንድ ሰው ክርስቲያን ባይሆን ያልገባውን ጥያቄ ማንሳት አይችልም ማለት ነው? የግድ በቃ የግድ የሆነ ዲኖሚኔሽን አባል ካልሆንክ ከአንተ ጋር አላወራ ምስ ይባላል። እንግዲህ ወንጌልን ለዓለም ሁሉ ስበኩ ነው መጽሐፍ ቅዱስ የሚለው። ሂዱ ለዓለም ሁሉ ስበኩ ነው እግዚአብሔርን ለሚያቅም ለማያቅም ምንም አይነት ሂንትም ለሌለው ሰው ነው የምታወራው እንጂ የግድ አንተ የማን እምነት ተከታይ፣ አንተ የትኛው ዲኖሚኔሽን፣ እሱ እንደዛ መባሉ ተገቢ ነው ብዬ አላምንም። ከዛ ባለፈ ግን እንግዲህ ወንጌል ቀሎና ይሄ ምንድነው? ከእጃችን ወዳፋችን ምግብ አንስተን የመጉረስ ያህል ቀሎ በተቀመጠበት ሁኔታ እኛ ብዙ ፍልስፍናዎችን እያነሳን ነው፣ እየተሟገተን ያለ ነው። ምንድነው ትሪኒቲ? ምንድነው እንደዚህ? ምንድነው እንደዛ? ምና ምናምን እያለን ማለት ነው። አይ ቲንክ መጽሐፍ ቅዱስ ከመጀመሪያ አንስቶ እስከመጨረሻ እስከ ረእይ ድረስ እስከ ማለቂያው ድረስ ያለው ግልጹ ነገር ምንድነው ክርስቶስን ማዕከል ያደረገ ነው። ነቢያት ቢተነብዩ ወደፊት መጥቶ ክርስቶስ ስለኛ ስለመሞቱ ነው ሲተነብዩ፣ ቀ የከረሙት መጣ። ክርስቶስ ሞተልን፣ በኃጢአት ምክንያት ከዘላለም ሕይወት የተላቀቅነውን ከዘላለም ሕይወት የጠፋ ነውን ወደ እግዚአብሔር መንግስት መለሰን። በቃ ያ ነው መንገዱ፣ አጭርና ግልጽ የሆነው መንገድ ያ ነው። ያንን መንገድ ላለመቀበል አሊያም ደግሞ ከዛ መንገድ ጋር ላለመታረቅ ለምን መከራችን እንደምንበላ አይገባኝም። ብዙ ነገሮች ውስጥ እንገባለን። ብዙ አይነት አተታ ውስጥ እንገባለን። በቃ ግልጽ መጽሐፍ ቅዱስ ላይ እኮ አይተነዋል አይደለ? ያ ወንበዴ ዛሬ በገነት ከኔ ጋር ትሆናለህ አለ። በቃ ጨረሰ። በቃ በአጭር ቃል ዛሬ በገነት ከእኔ ጋር ነው አለው። እዛ ጋ የነበረውን እምነትና እዛ ጋ የነበረውን የዛን ሰው ምንድነው መታዘዝ ነው፣ ከኛ የሚጠበቀው ክርስቶስ በመስቀል ላይ የከፈለልንን ነገር እሱን ተቀብለን ወደ ዘላለም ህይወት መግባት ያንን መንገድ መከተል ነው። እንግዲህ መጽሐፍ ቅዱስ በአጭሩ ያስቀምጠልን ማለት ነው። ከዛ ባለፈ ግን አሁን እኛ እያነሳን የመጽሐፍ ቅዱስ እውቀት ጡንቻ አያድንንም። ከእኛ የተሻለ እኮ ያውቃሉ። እግዚአብሔር የለም የሚሉ ሰዎች ስለ መጽሐፍ ቅዱስ እናውቃለን ከሚሉ ሰዎች በላይ በጣም ያውቃሉ። የመጽሐፍ ቅዱስ እውቀት የመጽሐፍ ቅዱስ ታሪክን በደንብ ማወቅ ምንም የሚፈጥርልን ለውጥ የለም። እምነት ሆኖን ህይወት ሆኖን ከራሳችን ጋር ከህይወታችን ጋር ተዋህዶ ህይወት ካልሰጠን ምንም ዋጋ የለውም። ምንም ነገር ብትል እውቀት ሆኖ ነው የሚቀረው። ያው በፈተና ምናልባት ኤ ልታመጣት ትችላለህ ቴዎሎጂያን ከሆንክ። ከዛ ባለፈ ግን ህይወት ላይሆን ይችላል፣ ካልተዋሃደን ማለት ነው። ዋናው ነገር ማመኑ ነው፣ በቃ በአጭር ቃል ዛሬ በገነት ከኔ ጋር እንዲባል ያደረገው ማመኑ ነው። በመስቀል ላይ የተሰቀለውን ክርስቶስ አምኖ ነው የዘላለም ህይወት ያገኘው። አይታችኋት ከሆነ ያችኛዋን አመንዝራ የተባለችው የተገፋችው ሴት አብረውት የነበሩት ያላዩትን አብረውት የነበሩት ያልተመለከቱትን ነገር አይንተ አንተ መሲህ ነብላ ተቀበለችው። ሽቶ እግሩ ላይ አፍስሳ መሲህነቱን ከማንም ይልቅ ቀድሞ የገባት ለሷ ነው። ፋክቱ እውነታው ያለው እዛ ጋር ነው። ከክርስቶስ ማን እንደሆነ መረዳት ላይ ነው። ከዛ ውጪ ግን የእኛ የመጽሐፍ ቅዱስ እውቀት ወይንም የመሳደብ አሊያም ደግሞ ይሄ ሰዎችን የማዋረድ ዲስግሬስ የማድረግ ምናምን ብቃታችን ለመዳን መንስኤ አይሆነንም። አብረውት ስንት ጊዜ የቆዩ እነ ይሁዳ ሲክዱት፣ እቺ አመንዝራናት ተብላ የተገለለች ሴት ግን ከመሀል መታ? አንተ መሲ እንደሆንካ ያለው ብላ ተቀብላው የዘላለም ሕይወት ወደ ማግኘት መታለች። እና እንግዲህ እንደዚህ ነው አይ ቲንክ መሆንም ያለበት ብዬ ማምነው ማለት ነው። ከዛ ባለፈ ግን ምንም የሚጠቅመን ነገር ያለ አይመስለኝም። ሌላው ንትርክ ወጣም ወረደ፣ እኔ የፕሮቴስታንትን እምነት ማኒፌስቶ ይዤ ወደፊት እንደ ባንዲራ እያውለበለብኩ መሮጤ፣ ሌላው ደግሞ የራሱን እምነት እንደዛ ይዞ መሮጡ እሱም ማያድነው ሚያድነው የምናምነው በውስጣችን የያዝ ነው። ከእግዚአብሔር ጋር ያለን እርቃችን፣ ከእግዚአብሔር ጋር ያለን መተዋወቃችን ነው ሚያድንን እንጂ ያው እንደምትሉት አይነት ነገር ብዙም የሚያድንንም የሚያሻግረንም አይነት ነገር አይመስለኝም ማለት ነው። ስለዚህ እስኪ አስተያየት ማድረግ እፈልጋለሁ። ጨርሻለሁ። እሺ እንግዲህ ጥሩ ሀሳብ ነው ያነሳሽው። በጣም አንድ አምስት ደቂቃ በጣም ወንጌልን መሰረታዊ ጉዳይ አድርጌ ላወራ ፈልጋለሁ። በተለይ ለኦርቶዶክስ ወንድምና እህቶቼ በጣም መጽሐፍ ቅዱሳዊ የሆነ አስተምረውን ላስቀምጥ ፈልጋለሁ። በተለይ የእስራኤልን ህዝብ ብቻ መርጦ በአብርሃም በኩል የክዳኑ ዘር ተካፋይ የሆኑትን መርጦ ህግ ነው የሰጣቸው እና በዛ ህግ ተከትለው ህግን በመፈጸም ጽርቅን ይቀበሉ ዘንድ በሙሴ በኩል ህግ ተሰጠ እንደምል መጽሐፍ ህግን ተቀብለው ያንን ህግ በመፈጸም ሂደት ውስጥ ጽርቅን ግን ሊያገኙ አልቻሉ እና ያ ህግ ደግሞ የተሰጠው ለተመረጠው ለእስራኤል ህዝብ የክዳን ህዝብ ተብሎ ለተመረጠ ህዝብ ነው። ያንን ህግ አትግደል፣ አታመንዝር፣ አትስረቅ፣ በሀሰት አትመስክር፣ ባረንጀራህ እንደ ራሴ አድርገ ውደድ የሚሉ ብዙ አይነት ህጎች ከዚህ በላይ ስድስት መቶ ምናምን የሚሆኑ ህጎች ለእስራኤል ህዝብ የተሰጡ ናቸው። እነዚህ ህጎች በሙሉ የተሰጡት እንዲጠብቁት ብቻ ሳይሆን ሙሉን በመጠበቅ የሚገኘውን ጽርቅ አግኝተው ህይወትን እንዲያገኙ ጽርቅን አግኝተው ወደ መዳን እንዲመጡ ነበር። ግን መጽሐፍ ቅዱስ እንደሚናገር የህግን ስራ በመስራት ስጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው ተብሎ እንደተጻፈ በሮሜ ላይ፣ የህግን ስራ በመስራት ስጋ የለበሰ በሙሉ መጽደቅ ስላልቻለ ግን እግዚአብሔር ጌታችን ኢየሱስ ክርስቶስን በእኛ ለእኛ ላከልን ማለት ነው። እና መጽሐፍ ቅዱስ በገላትያ ሶስት ላይ እንደሚናገረው ስለ ህግ እርግማን በጌታችን ኢየሱስ ክርስቶስ ከህግ እርግማን እንደዋጀን ይናገራል። በህግ እርግማን ሲዋጀን አንድ መንገድን አዘጋጀልን። በህግ የሚገኘውን የጽርቅን ህይወት ሻረና በእምነት በኩል የሚገኝን የጽርቅን ህይወት የአብርሃምን የእምነቱን ፍለጋ ለሚከተሉ አብርሃም እግዚአብሔርን አመነ ጽርቅ ሆኖ ተቆጠረለት ተብሎ እንደተጻፈ ያንን የአብርሃምን የእምነቱን ፍለጋ ለሚከተሉ በእምነት የሚገኘውን ጽርቅ ይካፈሉ ዘንድ እግዚአብሔር አዲስን መንገድ ሰጣቸው ማለት ነው። ሶ በእምነት የሚገኘው ጽርቅ ደግሞ ሰዎች ድነትን ያገኙ ዘንድ ጌታችን ኢየሱስ ክርስቶስን በማመን ጽድቅን ይካፈሉ ዘንድ እግዚአብሔር በልጁ በኢየሱስ ክርስቶስ እግዚአብሔር አንድያ ልጁን እስክሰጥ ድረስ ዓለምን እንድወዷል በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንደኛ ልጁን እስክሰጥ ድረስ እንደምል መጽሐፍ ዮሐንስ ስድስት አርባ ላይ ደግሞ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባተ ፍቃድ ነው። ጌታ ኢየሱስ ክርስቶስ እንዳለ እኔም በመጨረሻው ቀን ከሞት አስነሳዋለሁ እንዳለው ማለት ነው። ልጁን አምኖ የዘላለምን ህይወት ማግኘት የአባቱ ፍቃድ ሆነ ማለት ነው። የጽድቅ ህይወት በማመን ብቻ ሆነ። በስራ የነበረው ህግን በመፈጸም የነበረው ያ ሁሉ ተሻረ። ሶ በአዲስ ኪዳን ሰው ጽድቅን አግኝቶ የዘላለም ህይወትን የሚያገኘው በእምነት ነው ማለት ነው። ሰው በክርስቶስ ኢየሱስ ሲያምን ይጸድቃል፣ የዘላለምን ህይወትን ያገኛል። የዘላለም ህይወት በእኛ ግን በህግ መጽደቅ ስላልቻለም ልክ ጳውሎስ ስለ ሕግ ብትጠይቁ በገማልያ እግር ስር የነበርኩኝ ያለ ነቀፋ ነበርኩ ብሎ ተናገረ። ግን በዚያ ሁሉ ግን ጽድቅን ሊያገኝ አልቻለም። ከኃጢአተኝነትና ከጥፋተኝነት ህይወት ሊወጣ አልቻለም። ብቸኛውም መንገድ የጽድቅን ህይወት ያገኘው ግን ጌታችን ኢየሱስ ክርስቶስን መንገድ ላይ በተገናኘው ጊዜ፣ በብርሃን መልክ በተገለጠለት ጊዜ አንተ የምታሳድደኝ እኔ ክርስቶስ ነኝ፣ መውጊያውን ብትቃወም ይብስብሃል ብሎ በተናገረ ጊዜ እሱ ኢየሱስ ክርስቶስ እንደሆነ አምኖ ከተቀበለ በኋላ ግን ፍጹም የጽድቅን ህይወትን አገኘ። ጳውሎስ ሮሜ ላይ ሲናገር ሁሉም በክርስቶስ ኢየሱስ በማመን ጽድቅን እንደሚያገኝ፣ የጽድቅ ህይወት በልጁ በኢየሱስ ክርስቶስ በማመን እንደሆነ ይናገራል። እንደዚህም በማለት ከሥጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በመላክ አደረገ ተብሎ እንደተጻፈ ሮሜ ስምንት ላይ ጌታችን ኢየሱስ ክርስቶስን ለስጋ ያልተቻለውን በስጋ ለህግ ያልተቻለውን የጽድቅን ህይወት ጌታችን ኢየሱስ ክርስቶስን ልጁን በመላክ ለእኛ ሰጠ። ሶ በልጁ በማመን ስጋ የለበሰ ሁሉ ይጸድቅ ዘንድ ይህ አዲስ ክዳን አስተምሮ ነው። ጽድቅ የሚገኘው ድነት የሚገኘው በእምነት ነው እንጂ በስራ አይደለም። ኢየሱስ ክርስቶስ ለየትኛውም ማህበረሰብ የመዳንን ህይወት የሚቀበሉበት መንገድ አድርጎ የሰጠው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። አንድ ሰው በልቡ አምኖ በአፉ ቢመሰክር ይድናል ተብሎ እንደተጻፈ ሰው በማመን ብቻ ድነትን ይቀበላል። የዳነውን ድነት ደግሞ በተለያየ መንገዶች ይገልጣል። ያደርግ ዘንድ የተሰጣቸውን ነገሮች በመጠመቅ ጌታችን ኢየሱስ ክርስቶስን በመከተል ቅዱስ ቁርባንን የጌታችን የኢየሱስ ክርስቶስ ስጋንና ደሙን በመቀበል ጸጋን ይካፈላል፣ ኃይልን ይካፈላል፣ የመንፈስ ቅዱስን ስጦታን ይካፈላል ማለት ነው። የአዲስ ኪዳን የድነት መንገድ እምነት ነው። በማመን በኩል የሚገኝ ድነት እንካፈላል። የዳነውን እምነት ደግሞ መጽሐፍ ቅዱስ እንግዲህ ህግን በእምነት እንሽራለን? አይደለም፣ ህግን እናጸናለን እንዳለ ያመነ ሰው ከህግ በላይ ሆኖ ከጸጋ ስር ተገዝቶ። ህግን በመፈጸም በጸጋው ኃይል ከህግ በላይ ሆኖ ከሞግዚት በታች ሳይሆን ከባለቤት በታች ከጸጋ በታች ሆኖ ለጸጋ ተገዢ በመሆን ህግን እየፈጸመ በጸጋው ኃይል ይኖራል በአዲስ ኪዳን። ሶ ይሄ ነው የእውነተኛ የክርስትና ትምህርት። ለመጽደቅ ሳይሆን ህግና ስርዓትን የምንፈጽመው ስለ ጸደቅን ነው ስለ ዳን ነው። የዳነው የህይወት ስርዓት ህግ የመንፈስ ህግ ተብሎ እንደተጻፈ በአዲስ ኪዳን የሚገዛን የኃጢአት ህግ ሳይሆን የመንፈስ ህግ የሚባል አለ። የመንፈስ ህግን የሚከተል ሰው በመንፈስ ህግ የኃጢአትን ህግ ገዝቶ ኖሮት ፈጽሞት ያልፋል። የመንፈስ ህግ የጸጋው ስርዓት ስለሆነ፣ ከኃጢአት ህግ በላይ ስለሆነ አቅሙ ማለት ነው። ይሄ መሰረታዊ የአንድ የዳነ ሰው አስተምሮ የክርስትና የህይወት መሰረት ነው። ሰው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሎ እንደተጻፈ በዚህ ጊዜ ላይ በክርስቶስ ኢየሱስ ብታምኑ በልባችሁ የዘላለምን ህይወት ታገኛላችሁ። በምንም አይነት የህይወት ልምምድ ውስጥ ድካም ውስጥ ልትሆኑ ትችላላችሁ። የኃጢአት ውርቀት ውስጥ ልትሆኑ ትችላላችሁ። የስንፍና መንገድ ውስጥ ልትሆኑ ትችላላችሁ። ግን በልጁ በኢየሱስ ክርስቶስ ባመናችሁ ጊዜ በዚያች ደቂቃ ውስጥ የዘላለምን ህይወት በእግዚአብሔር ዓለም ትቀበላላችሁ። ድነት በስራ አይደለም። በስራ ቢሆን ኖሮ እነ ሙሴ በጸደቁ። በስራ ቢሆን ኖሩ